የኔ ንጉስ ልጄ እስኪ ውት እንዴት እንደሚያምር ያምራል አይደል? ይህን እኔ ተቋቋምኩት። ይህን እኔ ተቋምቋቁምኩት። ኢትዮጵያውያን፣ ምን አይነት ገንዘብ ወዳጅ ሴት ናት ምን አይነት ለገንዘብ የምትጨነቅ ሴት ብላችሁ በከንቱ ስሜን አታጥፉት። ኢትዮጵያውያን ማድረገው ጨነቀኝ እውነት ማድረገው ጭንቅ ብሎኛል። አሁን አእምሮ በሽተኛ አይደለሁም። ልጆቼን የምደበድብ እናት አይደለሁም። ምናልባት ችግሮኝ ሊሆን ይችላል፣ ከፍቶ ሊሆን ይችላል፣ ስቃዩ በዝቶብኝ ሊሆን ይችላል፣ ወንጀሉ በዝቶብኝ ሊሆን ይችላል። በልጆቼ ላይ አንዲት እናት በልጆቿ ላይ ማየት የሌለባትን ነገር አይቼ ሊሆን ይችላል። ውድ ኢትዮጵያውያን ይህን ልጅ ተለይቼ አንድ ወር አልፎኛል። ልጅ አምጪ ስወልደው በምን አይነት ስቃይ ውስጥ እንደወለድኩት ነው ያውቃል። ሳሚ ከልጆቼ ለይቼው ሳይሆን ሶስቱም ልጆቼ ለእኔ አንድ ናቸው። ሶስቱም ለእኔ አንድ ናቸው፣ ልዩነት የላቸውም። ነገር ግን እነዚህን ሕፃናቶችን ተለይቼ ነገሩን ሁሉ ዋጥ አድርጌ አልቅሼ ልችለው የቻልኩበት መንገድ ኢትዮጵያውያን፣ ሰው ባሏላችሁበት ሲያውላችሁ ባልሰራችሁት ነገር ባላደረጋችሁት ነገር ፍጥር አድርጎ እንደዚህ ናት ሲላችሁ፣ ልጆቿን እሷን እጅ ያስደፈረች በልጆቿ መነገጃ አድርጋ ልጆቿን መመገቢያ አድርጋ በልጆቿ ቢዝነስ እየሰራችባቸው በኢንተርኔት፣ በቲክቶክ፣ በዩትዩብ ለምናቻባቸዋለች መመገቢያ አድርጋቸዋለች። ኢትዮጵያውያን እንደ ኑዛዜ ነው የምናገረው እኔ ከዩትዩብ ካገኘኋት ገንዘብ ወይም ደግሞ በቲክታክ ምንም አይነት ገንዘብ አላገኘውም። እግዚአብሔር በሚያውቀው በቲክታክ ውስጥ እኔ ቲክታክ ሂዱ ተከፍሎ ይከፍላል ወይ ቲክታክ ወይም ምናምን በቲክታክ ምንም ያገኘው ጥቅም የለም። ነገር ግን በዩትዩብ ላይ የረዱኝ ቤተሰቦች ነበሩ። በፊት ያንን ነገር ሁሉ የሆንኩት ልጄ የሚማርልኝ ትምህርቱን መስሎኝ ልጄ እንዲማርልኝ በቃ ኢትዮጵያውያን ልጆቼን ላለመለየት ስል ተለይቻቸው ላለም ከመንሰፍሰፌ አባት ስለሌላቸው እናትም አባትም እኔ ስለሆንኩኝ፣ ስፍስፍ ከማለት ልጆችን አብዝቼ ከመውደዴ ተነሳ እንጂ ስራ ላለመስራት ፈልጌ ስጋዬን አዋድቼ አይደለም። ኢትዮጵያውያን በከንቱ ስሜን አታጥፉት፣ በከንቱ አትድከሙ። እኔ ምንም ለማልረዳችሁ ነገር ብላ መብላት ፈልጋ ነው። ወደ ስራ ዓለም ወደ ስራ ዓለም እኮ ሲገባ አእምሮ ትክክል ሆኖ ይህ ነገር አምንበታለሁ፣ እውነት ነው ማለት ያስፈልጋል። ነገር ግን እኔ አእምሮ ያላመነበት አንድ ነገር አለ። አንድ ነገርስ፣ ኢትዮጵያውያን ስሙኝ፣ እነዚህን ህፃናቶች ድርጅት ውስጥ አስገብቼ እናት አእምሮ ይችላሉ ወይ ተቋቁሞ ይችላሉ ወይ ከልጆች የተለይቼ መኖር። እስኪ ኢትዮጵያውያን ይሄን አስቡት። ከልጆች እንዴት መለየት ትችላለው? ለምንስ ነው የምለየው? ምንስ አድርጌ ነው የምንለየው? ምንስ የሰራውት ነገር ኖሮኝ ነው? ይልቁንም ልጆቼ እኔን ይጠብቁኝ ነበር። እኔ ልጆቼን ብቻ አልነበርም የምጠብቀው፤ ህፃናት ልጆቼ እኔን ይጠብቁኝ ነበር። አሁን ግን የሚጠብቀኝ ያጣው፣ እናቴ የት ነው የምትጩ፣ እናቴ ወዴት ነው እናቴ፣ ምንድነው የሚለኝ የለም። ማንም አጠገብ የለም። አብረን የምንበላትን በልተን አብረን የምንሄድባት ቦታ ሄደን አብረን ስንተኛ አብረን ስንሄድ በቃ እንደዚህ እርስ በእርሳችን እንጠባበቅ ነበር። አሁን ግን አሁን ግን ልጆች እናታቸውን አይጠብቁም፣ እናት ልጆቿን አትጠብቅም። እናት ጭንቅላቷ ብዝን ብሎ ሕፃናት ልጆችን እንግዲህ አንድ ልጅ ለመውለድ ምን ያህል ደም እንደሚፈሳችሁ ታውቃላችሁ፣ የወለዳችሁ እናቶች። ሶስት ልጅ ለመውለድ ደግሞ ምን ያህል ደም እንደምታፈሱ እናንተ ታውቃላችሁ። እስኪ እስኪ አስቡት፣ ኢትዮጵያውያን ያንን ነገር ሁሉ ሆኜ አካሌ ተቆርጦ የሰውነት ጉስቁልና ይህ ነው አልላችሁ። ያንን ነገር ሁሉ ሆኜ ምክሬቼ አሳድጌ እኔንም ያቀናኝ አይዞሽ የሚለኝ እናቴ የሚለኝ ከጎኔ ማጣቴ ይህ ለእኔ ከባድ ነው፣ ይከባድ ነው። ስለዚህ ኢትዮጵያውያን በሀሰት አትወንጅሉኝ፣ በሀሰት አትብሉኝ፣ በእግዚአብሔር በሀሰት ሴትያዋ ህጻናቶቹ ከሄዱ በኋላ ሜዳው ስርተ ልጆቹ እዛ እንዲቀመጡ የሄዳችሁ ጠይቋቸው፣ እያለች እንደዚህ እያለች ሰውኮ ሰውኮ መጀመሪያ ላይ በተበሳጨ ሰዓት በተናደደ ሰዓት የሆነ ነገር አስቀያሚ ነገር በሰማ ሰዓት መጥፎ ውሳኔ ይወስናል። ነገር ግን እኔ እዛ ልጆቼ ጋር የነበርንበት ግቢ ውስጥ ብዙ አስከፊ ነገሮችን አሳልፊያለሁ። ተከራይተን የነበርንበት ቤት ውስጥ ብዙ ደስ የማይሉ ነገሮች አልፈዋል። ስለዛ ነው ቤቱን ዝግ አድርጌው፣ ሰዎቹ ጋርም ሄጄ ተግባብቼ ለመቀመጥ አልቻልኩም። አንደኛ ገንዘብ የለኝም፣ ሁለተኛ ኪራይም አልከፈልኩም፣ ሶስተኛ እቃውን አውጥቼ አንድ ቦታ ለመከራየት ምንም አይነት ገቢና ሳንቲ ማግኘት አልቻልኩም። እንደ ሰው አጭበርብሬ ይህን ነገር አምጣ፣ ይህን ነገር እንደዚሁን ለማለትም ከበደኝ ነው የምለው እንደዚህ እኔ አጭበርባሪ ወይም ለማኝ ወይም በልጆቿ የምትነግር ተብዬ ስሜ የጠፋ ሴት እንዴት ብዬ ያንን ነገር ማስጌድ እችላለሁ? ራሱ እግዚአብሔር ተአምራትን ካላደረገልኝ በስተቀር ስለዚህ መጽናናትም አቃተኝ። ልቤ፣ ሰውነቴ መጽናናት አቃተው። ረብሻ ብቻ ሆነ ውስጤ። ስለዚህ ኢትዮጵያውያን ዝም ብላችሁ ሰውን ስጋ በከንታትሉ። ተው፣ ቪዲዮ መስራት የለባትም፣ ስልኩን መቀማት ያስፈልጋል ለምትሉኝ ደግሞ ምናልባትም እንኳን የደረሰብኝን ነገር እንኳን ደእናንተ ሽር ባደርግ ጠቃሚ ይሆናል። ለምሳሌ አሁን እየትናት ያለችው ሰርካለም ብላችሁ ብታስቡ እዚህ ቦታ አነኛለውት ብይ ናገራለሁ። ስልክ ግን ካጣው ምንም አይነት ማነጋግረው ሰው ካጣው ከዚህ የበለጠ ስለምን? ስለምን ኢትዮጵያውያን ከእናንተ ልትለዩኝ? በምንም አይነት ጉዳይ ከእናንተ የምንለይበት መንገድ የለም። እኔ እናንተን እወዳችኋለሁ፣ እናንተም እኔን ውደዱኝ እንጂ አትጥሉኝ። ስተት ቢኖርብኝ ኃጢአት ቢኖርብኝ ተንኮል ወይም ክፋት ካለብኝ ጠርታችሁ ንገሩኝ። ይሄ ስተት አለብሽ ብላችሁ እስከ ስተት ያርሙኝ። ነገር ግን እባካችሁን ከልጆቼ እንድለይ አታድርጉ። ሕጻናቶቹ ባሉበት ሆነው እንኳን ከተማሩ እኔ ለነሱ ቤት ጠራቂ ይሆናለሁ፣ ጫማ ጠራቂ ይሆናለሁ፣ የነሱ ልብስ አጣቢ ይሆናለሁ። ከልጆቼ ግን እንድለይ አታድርጉኝ፣ ተው። ምናልባት አእምሮ በሽተኛ ሆና ይሆናል፣ በልጆቹ ላይ ጉዳት ልታደርስ ትችላለች፣ ልጆቹ እንዳግመኛ ልታስከፈቸ ትችላለች። ይሄ ከባድ ነው። ስለምን ጠብቄ እስካሁን ያስኳቸው እስካሁን ድረስ እንቅፋት እንዳይመታቸው እንኳን፣ እንቅፋት አይደለም የቆሻሻ ልብስ እንዳያደርጉ፣ ቆሻሻ ልብስ እንዳይለብሱ ስፍስፍ የምል እናት እኮ ነኝ። የእኔ እናትነት እኮ ይለያል። ራሳቸው ልጆቹ ቢጠየቁ ይናገራሉ። በእውነት በከፋቸው ሰዓት አይደለም፣ በመልካምነቴ ሰዓት፣ በጥሩነቴ ሰዓት በጥሩነት ሁሉንም ነገር ህፃናት፣ ልጆቼ እኔ ክፉ ከሆንኩ ለእነሱ እነሱ ይናገራሉ ራሳቸው። ስለዚህ ኢትዮጵያውያን ተው። ማርትዬ ማርትዬ መልካም ነገር ጀምራለች፣ እና ከስር ካለም ጎን እንቁም ድምፅ እንሆናት ብላለች እና ድምፅ ሆኑኝ ኢትዮጵያውያን፣ እባካችሁን ድምፅ ሆኑኝ። አትቸክኑብኝ። ክፉ ጎደሎ ነገር እንኳን ካለብኝ፣ እናንተን የከበዳችሁ ነገር እንኳን ካለ ይሄ ጎደሎ አለብሽ በሉኝ። በእውነት እኔም ተመልሽ ይህን እንደዚህ ለእናንተ ለማቅረብ የቻልኩት በምን ሁኔታ ነው ብላችሁ ብታይ በማሰብና በማሰብ እና ነገሮችን እያስተዋልኩ የኋላውንም የፊቱንም ከፈጣሪ ጋር ቀስ ብዬ እየተረጋግቼ በማሰቤ ነው። ሌላ ምንም አይነት የአእምሮ መድኃኒት ስችም አይደለም። መጀመሪያ የተረበሽኩ ሰዓት ያለቀስኩት እንባ የጎዳኝ ራሴን ነው። ሶስት ቀን ምግብ ሳልበላ የተኛው ራሴ ነኝ። ጉዳቱ የደረሰብኝ ራሴ ነኝ። ሌላ ምንም የመጣ ነገር የለም። እምባዬ የመለሰው ምንም አንዳች ነገር የለም። ስለዚህ ኢትዮጵያውያን ከማርትዬ ጎን እንቁምና ከስተት የአረማችሁ ከእናንተ ጎን እንድቆም አድርጉኝ። ከልጆች አገናኙኝ። ከልጆች አታለያዩኝ። ከልጆች አገናኙኝ። ሰላም፣ የተወደዳችሁ እና የተከበራችሁ ኢትዮጵያውያን፣ አዲስ ሙሽራ ሁናችሁ ልጅ የወለዳችሁ፣ ልጅ ለመውለድ የምታስቡ ውድ ኢትዮጵያውያን፣ ሌሎቹ እንኳን ሰድበውኝ አስቀይመውኝ ብዙ በእኔ ተቀይመው ጠልተውኛል ነገር ግን እናንተ እናንተ እንኳን የምትራሩልኝ ከሆነ እስኪዩት አሁን ይሄ ልጅ አያምርም እስኪዩት እንዴት እንደሚያምር እህት ሳምዬ ሰላም ኢትዮጵያውያን ይድረስ ስለተወደዱት እና ለተከበሩት ሶስት ህፃን ልጆቼ ልጆቼ እንደምን አደራችሁ እንደምን ዋላችሁ

ምንም አይነት የአእምሮ በሽተኛ መድኃኒት አሉ አልወሰድኩም። ነገር ግን እግዚአብሔር አስናምቶኛል። እግዚአብሔር አብሮኝ ያለው ልጆቼ፣ በእግዚአብሔር ምሕረትን አግኝቻለሁ። ልጆቼ እንወደኔ እሑድ እሑድ አብረን ንፋስ ለማግኘት ወተህ የትም ቦታ ዞረን አብረን የምንገበው ድንክም ምብሎን ልጆቼ የት ላግኛችሁ? የት ላግኛችሁ? ልጆቼ የት ላግኛችሁ? ልጆቼ ራባችሁ። ለካ እንደዚህ ከባድ ነው ከተለያዩ እርባችሁኛል ልጆቼ፣ ናፍቃችሁኛል ልጆቼ፣ ሽታችኛል ልጆቼ። አሁን ደህና ነኝ፣ በእግዚአብሔር ተጽናንቻለሁ። ምንም አይነት የአእምሮ በሽተኛ መድኃኒት አልወሰድኩም፣ ነገር ግን እግዚአብሔር አጽናንቶኛል። እግዚአብሔር አብሮኝ ነው ያለው። ልጆቼ እግ ምህረት ማግኝቻለሁ ልጆቼ እነወደኔ ውድውድ አብረን ንፋስ ለማግኘት ወ የትም ቦታ ዞረን አብረን የምንገባው ድንቅም ምሎን ልጆቼ፣ የት ላግኛችሁ? የት ላግኛችሁ ልጆቼ፣ የት ላግኛችሁ ልጆቼ? ራባችሁኝ ለካ እንደዚህ ከባድ ነው። ይድራስ ለተወደዱት እና ለተከበሩት ሶስት ህፃን ልጆቼ ልጆቼ እንደምን አደራችሁ እንደምን ዋላችሁ እንደምን ሰነበታችሁ ልጆቼ ምንም አይነት የአእምሮ በሽተኛ መድኃኒት አልወሰድኩም። ነገር ግን እግዚአብሔር አጽናንቶኛል። እግዚአብሔር አብሮኝ ያለው ልጆቼ በእግዚአብሔር ምሕረትን አግኝቻለሁ ልጆቼ እንወደ እኔ እሑድ እሑድ አብረን ንፋስ ለማግኘት ወተህ የትም ቦታ ዞረን አብረን የምንገባው ድግም ብሎን ልጆቼ

እጅግን አፍቃችኋለሁ ልጆቼ። እርባችሁኛል ልጆቼ። እናፍቃችሁኛል ልጆቼ። ሽታችሁ ቆያል ልጆቼ። አሁን ደህና ነኝ፣ በእግዚአብሔር ተጽናንቻለሁ። ምንም አይነት የአእምሮ በሽተኛ መድኃኒት አልወሰድኩም፣ ነገር ግን እግዚአብሔር አጽናንቶኛል እግዚአብሔር አብሮኝ

ከአንድ ታክሲ ወደ አንድ ታክሲ ስል ጭንቅላትን ታክሲ እየመታ፣ የኔ ጣፋጭ የኔ ክርክም የኔ አይናማ ቆንጆ ልጅ ነች ዩስዩዋ ውድድና ማድረግ ኢትዮጵያውያን ያማል። እንደዚህ እናንተ እንደምታወሩት አይደለም። ያዘውን ባያነባች ነው የምትሉኝ፣ ውሸታም ናት ውሸቷን ነው አይደለም። ልጆቼ በመጥፎ ነገር በመጥፎ መንገድ እንዳይሄዱብኝ ነው። ተው ኢትዮጵያውያን፣ እስኪ ምናልባት እኔ ምናልባት መጥፎ እናት ሆኜ እንደሆነ ጥሩ ያልሆንኩ እናት ሆኜ ከሆነ ምናልባት ብዬ እኮ ነው፣ ጨንቆኝ እኮ ነው። እውነት ኢትዮጵያውያን፣ አንድ ሰው ምን አለኝ አሁን፣ አንቺ ልጆቹን እያሳደግሻቸው ነው። ስሙን መጥራት ስለማልፈልግ ነው በሚዲያ ላይ አስፓልት ላይ ሶስት አራት ልጆችን ይዛ እናት ምንም ይሆን እናት እናት ነች። ትንፋሿ ብቻ ይበቃል። እናት እናት እናት ነች። እኔ ልጆችን ስለይ ምናልባት ላይ ክፉ ይባቸው እንደ አዝርቢያቸው እንደሆነ ጥግብ ብለው እንዲበሉልኝ ብዬ ነው። ልጆቼ የተሻለ ነገር ምናልባት እኔ ያላገኘሁትን ነገር እኔ የሆንኩትን ሕይወት እንዳይኖሩብኝ የተስተካከለ ሕይወት እንዲኖሩልኝ ምናልባት አስቤ ነው። ነገር ግን እኔን እንዲለዩኝ አደለም። እኔን ዞርበኝ እንዲሉኝ አደለም

ይቻል ነበር ቲክቶክ ማትስሪ ማለት ይቻል ነበር ምንም ነገር በቃ ብሎ ስልኮችን ቀምቶ ከልጆች ጋር አለመለየት ጥሩ ነበር በእውነት እንደዛ ነበር ጥሩ ከልጆች መለየት እኔን መጉዳት ነው ይህ ነው አእምሮ በሽተኛ የሚያመጣብኝ እኔ